አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። መደመጥ ያለባቸውን ወሳኝ ወሳኝ የሆኑ አዳዲስ ረቂቅ አዋጆችንና አዳዲስ መመሪያዎችን በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ መተላለፉ ተሰምቷል። በተለይ ለሁሉም ባንክ ተጠቃሚ የሆናቸው ኢትዮጵያኖች በሙሉ በባንኮች ላይ የተሻሻሉ አዳዲስ ሕጎችንና አዳዲስ መመሪያዎችን በተመለከተ ነው። ከብሔራዊ ባንክ በኩል ሙሉ መረጃና ሙሉ ዝርዝሩን የምናስደምጣችሁ ይሆናል። በተጨማሪም የመንግስት እዳን በተመለከተም አዲስ መረጃ መኖሩ ተሰምቷል፣ ጨምረን ይዘነዋል። እንዲሁም ከፋይዳ ዲጂታል ጋር በተያያዘ አዲስ ውሳኔ መተላለፉና ይህም አዲስ ውሳኔ ኢትዮጵያ ውስጥ የሚገኙ ወይንም በሌላ አነጋገር በኢትዮጵያ ማንኛውም ቦታ ላይ የሚገኝ በውጭ ሀገር ዜጎች ላይ የፋይዳ መታወቂያ የግድ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከ15 ቀን አካባቢ በፊት ይመስለኛል የመንግስት እዳ ጫናን በተመለከተ እጅግ በከፍተኛ ሁኔታ የእዳ ጫና ከመያዙ ጋር ተያይዞ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ እንደነበር ይታወሳል። ታዲያ በዛሬው ዕለት ይህንንና አዲሱን ረቂቅ አዋጅ በተመለከተ ከብሔራዊ ባንክ በኩል ማለትም ከብሔራዊ ባንክ ገዢ አቶ ማሞ ምህረት በኩል በርከት ያሉ መረጃዎችና መግለጫዎች ወጥተዋል። የነሱን ሙሉ ዝርዝሩን እንግዲህ ወደ እናንተ የምናደርስ ነው የሚሆነው። በዛሬው ዕለት በተጀመረው በዚህ ጉባኤ ላይ ንግግር ያደረጉት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የዋጋ ንረትና የውጭ ምንዛሪ እጥረትን ጨምሮ እየገጠሙ ያሉትን ተግዳሮቶች በመቋቋም የኢትዮጵያ የፋይናንስ ሥርዓት በምቹና በተረጋጋ ሁኔታ ላይ እንደሚገኝ ተናግረዋል። በዚህም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷን የገለጹት ገዢው ማሻሻያው የኢትዮጵያን የፋይናንስ ዘርፍ አካታችነትና ተገዳዳሪነት ማሳየት፣ የውጭ ምንዛሪ እጥረት መፍታት፣ የውጭ ንግድንና የውጭ ቀጥታ ኢንቨስትን መሳብ እንዲሁም የዋጋ ንረትን መቆጣጠር ያለመ መሆኑን አመላክቷል። የፋይናንስ ሥርዓቱ ፈጣንና ቀልጣፋ ለማረጋገጥ ቴክኖሎጂ ላይ በስፋት እየተሰራ መሆኑን በመጠቆም የዲጂታል የገንዘብ ዝውውር ብድርና ቁጠባ ላይ ውጤቶች መገኘታቸውን መናገራቸው ነው የተዘገበው። የመንግስት ብድር በ12 ዓመታት ውስጥ ለመጀመሪያ ጊዜ በኢትዮጵያ ወደ ዜሮ መውረዱን የገለጹት ገዥው፣ የተሰሩ ሥራዎችና የተመዘገቡ ስኬቶች በቀጣይም የኢትዮጵያ የፋይናንስ ሥርዓት ብሩህ ተስፋቸውን እንደሰነቁ ነው ያብራሩት። በሳይንስ ሙዚየም በመካሄድ ላይ የሚገኘው የኢትዮጵያ ፋይናንስ ፎረም እስከ ነገ ግንቦት 8 2017 እንደሚቀጥል የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። ከዚህም ጋር በተያያዘ ገዢው እንደገለጹት የኢትዮጵያ የፋይናንስ ሥርዓት እየገጠሙት ያሉትን ተግዳሮቶች በመቋቋም ምቹና በተረጋጋ ሁኔታ እንደሚገኝም ገልጸዋል። እስካሁን በተሰሩ ሥራዎችና በተመዘገቡ ስኬቶች በቀጣይ የኢትዮጵያ የፋይናንስ ሥርዓት ብሩህ ተስፋዎች መሰነቁን ማውስቷል። የፋይናንስ ስርዓቱ ፈጣንና ቀልጣፋነት ለማረጋገጥ ቴክኖሎጂ ላይ በስፋት እየተሰራ ሲሆን፣ የዲጂታል የገንዘብ ዝውውር፣ ብድርና ቁጠባ ላይ ውጤቶች መገኘታቸው ነው በዛሬው ዕለት ያስረዱት። ከዚሁ ጋር በተያያዘ በመላው ሀገሪቱ ላይ ከባንኮች ጋር በተያያዘ ተግባራዊ እንዲደረግ የተያዘው አዲሱን መመሪያ በተመለከተ የኢትዮጵያ ፋይናንስ ፎረም 225 በኢትዮጵያ ብሔራዊ ባንክ አዘጋጅነት በሳይንስ ሙዚየም እየተካሄደ መሆኑን አሳውቀናል። በብሔራዊ ባንክ የባንኮች ሱፐርቪዥን ዋና ዳይሬክተር ፍሬዘር አያሌው በባንኩ ዘርፍ የተከናወኑ የሪፎርም ሥራዎች ላይ ትኩረት በማድረግ በተደረጉ የሕግና ተቋቋሚ ማሻሻያዎች ላይ ገለጻ መደረጉ ተገልጿል። በዚህም ሁለት የህግ ማሻሻያዎች መደረጋቸውን ያነሱት ዋና ዳይሬክተሩ እነኚህ ማሻሻያዎች አሁን ያለውን በቀጣይ ያለውንም የባንክ ዘርፍ እድገት ከግምት ያስገቡ እንደሆነም፣ አዲሱን ረቂቅ አዋጅ በተመለከተ የፖሊሲ ለውጦችም የያዙ ናቸው ተብሏል። ይህም የውጭ ሀገራት ባንኮች በኢትዮጵያ የባንኩ ዘርፍ ኢንቨስት እንዲያደርጉና ከሀገር ውስጥ ባንኮች ጋርም በጋራ እንዲሰሩ የሚያደርግ መሆኑን ገልጸዋል። የህግ ማሻሻያ የብሔራዊ ባንክ በፋይናንስ ዘርፍ የሚስተዋሉ ማነቆዎችን ለመፍታት የሚያስችል የአሰራር ስርዓትና የህግ ማሻሻያዎችም እንዲያደርግ ቅድሚያ የሰጠ መሆኑንም አንስተዋል። በዚህም የፋይናንስ ስርዓቱ ለማረጋጋት በይበልጥ አካታች ለማድረግ ብሔራዊ የፋይናንስ ኮሚቴን መቋቋሙንም ተናግረዋል። ማሻሻያው ለሀገር ውስጥና ድንበር ተሻጋሪ ትብብር ቅድሚያ የሰጠ ሲሆን የባንክ ቦርድ ዳይሬክተሮች በገለልተኝነት ስራቸውን እንዲሰሩ ያስቻለም እንደሆነ ዳይሬክተሩ አክለዋል። በተደረገው ማሻሻያ ማዕከላዊ የቬሪያ ቦርድ እንዲቋቋም ማስቻሉን አክለው በቀጣይም በባንኩ ዘርፍ ቴክኖሎጂን በማስፋት የሰው ሰራሽ አስተውሎን በመጠቀም አገልግሎት አሰጣጡን ማዘመን እንደሚገባም ተመላክቷል። የውጭ ባንኮች በኢትዮጵያ እንዲሰማሩ መፍቀዱን የሀገር ውስጥ ባንኮችን እንደ መልካም አጋጣሚ በማየት በጋራ እንዲሰሩም ጠቁመዋል። በሌላው መረጃችን ከፋይዳ ዲጂታል ጋር ተያይዞ ትውልደ ኢትዮጵያንን ጨምሮ በሀገር ውስጥ የትኛውም አካባቢ የሚገኙ የውጭ ሀገር ዜጎች በፋይዳ ዲጂታል መታወቂያ እንደሚገለገሉና እየተገለገሉ እንደሚገኙ የብሔራዊ መታወቂያ ፕሮግራም አሳውቋል። ኢትዮጵያ ውስጥ የሚገኙና የመኖሪያ ፍቃድ ያላቸው የውጭ ሀገር ዜጎች በሙሉ ፋይዳን በማውጣት እየተገለገሉበት እንደሚገኝና ሊገለገሉበትም እንደሚገባ የፕሮግራሙ ኮሚሽን ዳይሬክተር አቤነዘር ፈለቀ ለአህዱ ተናግረዋል። አብዛኞቹ የውጭ ሀገር ዜጎች ኢትዮጵያ ውስጥ የሚኖሩት በመኖሪያ ፍቃድ አሊያም በስራ ፈቃድ መሆኑን የነሱት የኮሚሽን ዳይሬክተሩ የመንግስት አገልግሎትን ለማግኘት የፋይዳ መታወቂያን እንደሚያወጡም ተናግረዋል። ላብነትም በኢትዮጵያ በሚገኙ ባንኮች አካውንት ከፍተው ገንዘብ ማንቀሳቀስ በሚፈልጉበት ሰዓት፣ የታክስ ጉዳይ ለማስፈጸም እንዲሁም ለሲም ካርድ አገልግሎት እንደሚጠቀሙበትም አንስተዋል። በመሆኑም እስካሁን ድረስ የፋይዳ መታወቂያን ያወጡ የውጭ ሀገር ዜጎች ከዋና የሀገሪቱ ቁጥር አንጻር ሲታይ ያሉት ዜጎችም ጥቂት በመሆናቸው አነስተኛ እንደሆነም ገልጸው የተጠቃሚውን ቁጥር የበለጠ ለማብዛት እየተሰራ እንደሚገኝም አነጋግረዋል። በ2015 ጸድቆ ወደ ትግበራ የገባው የፋይዳ ዲጂታል መታወቂያ አዋጅ አንቀጽ 16 በቅንፍ አንድ መሰረት የፋይዳ ዲጂታል መታወቂያን ያንድ ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። የዲጂታል መታወቂያ አገልግሎቱ በእድሜውም ሆነ በዜግነት ገደብ ያልተደረገበት ሲሆን በየትኛውም የእድሜ ክልል የሚገኙ ኢትዮጵያውያን እንዲሁም በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎች አገልግሎቱን ማሟላት የግድ እንደሆነም ነው የተመለከተው። በኢትዮጵያ ባለፉት ሦስት ዓመታት የሙከራ ትግበራ ላይ የሚገኘው የዲጂታል መታወቂያ አገልግሎት ከሰኔ 24 ቀን 2017 ጀምሮ በመላው ሀገሪቱ ዋና ዋና ከተሞች በአስገዳጅነት ተግባራዊ መሆን እንደሚጀምር ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮ ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላህ።